ሰላም ሰላም፣ ውድ ቤተሰቦች፣ ጥሩ ነኝ ከአያት አክሲዮን ማህበር። አሁን ላይ ቤት ሱቅ፣ እንዲሁም አክሲዮን ለመግዛት ለምትፈልጉ ደንበኞች ሽያጭ ላይ ነን። ከሱ በተጨማሪ ደግሞ የማማከር አገልግሎት እንሰጣለን። ማማከር የምትፈልጉ ደንበኞች ሎኬሽን፣ ወደ ስድስት ሳይቶች አሉን። ከስድስቱ ሳይቶች ሎኬሽን የትኛው ይሻለኛል ወይም ደግሞ ፍሎር ምን ላይ ነው፣ ፍሎር ከፍ ያለ ዝቅ ያለ ብላቸው የማማከር አገልግሎት ለምትፈልጉ ደንበኞች የማማከር አገልግሎት ያለምንም ክፍያ እንሰጣለን። ከሱ በተጨማሪ የካሬ አማራጭ ቤቶች ከሰባ ካሬ ጀምሮ ከባላን እስከ ባለ አራት ሱቅ ደግሞ ከሀያ ካሬ ጀምሮ ሽያጭ ላይ ነን። ስለዚህ ደንበኞች መግዛት የምትፈልጉ ማማከር የምትፈልጉ ደውላችሁ መጠየቅ ትችላላችሁ። ከሱ በተጨማሪ አሁን ላይ በስምንት ፐርሰንት ቅድሚያ ክፍያ ጀምሮ ሽያጭ ላይ ነን። ደንበኛ በስምንት ፐርሰንት፣ በአስራ አምስት ፐርሰንት እንዲሁም በሀያ አምስት ፐርሰንት በእነዚህ ክፍያዎች ከፍሎ የቤት ባለቤት መሆን ይችላል።